መጣነ አ ያጋር ማይንድ ሀደጊን አላ ሀደጊን ኤለ ትላል ተበልኒ ኤሉሽ አባ ጀሚ የመጣ ነቢ ቻልኩያ ቻልኩያ ላፍቴም

በኛይን ገደ ዮሌክ በሃዛር አስጋጊ ባቱን በኛ ቡሊም ከ ሆስተ ሚሊየር ኩየን ሚሊየር ባይ ኩሃን ታንብ ኢንሻአላህ እሁ ኡሸለኝ ምን